ያለንበትን አካባቢ እንዲት ለሰዎች በቀላሉ መላክ እንችላለን፣ እስከ መጨረሻው ተከታተሉት። ወደ ቪዲዮ እዚህ ጋር ማፕስ ሚል አፕሊኬሽን አለ። ከዛ ቀድመን ግን ስልካችን ወደ ታች አንሸራተን አንዴ እቺ ሎኬሽን ምትሏን ማብራት አለብን ማለት ነው። ከዛ በኋላ ቀጥታ የምንገባው ወደ ማፕስ ነው። እዚህ ጋር ማፕስ ሚል አፕሊኬሽን አለ። እሱን አንዴ ክሊክ እናደርጋለን። እቺን ነገር አንዴ ክሊክ እናደርጋታለን። ሶ አሁን እኔ ያለሁበትን ቦታ እያሳየ ያለው ምልክት ይችኛ ምልክት ናት ማለት ነው፣ በቀይ የከበብኳት። ሌላ ምንድን እዚህ ጋር አረማዘን ነገር አለች። እሷን ስንነካት እዚህ ጋር ሳትላይት የሚላለ እሱን አንድ ይጫነዋለሁ። በሳትላይት ያመጣልኛል ማለት ነው። እኔ ያለሁበትን አካባቢ ወይንም ቦታ በሳተላይት ያመጣልኛል ማለት ነው። እዚህ ጋ እያያችኋት። እንደዚህ ደግሞ ሰፋ ማድረግም ትችላላችሁ እንደዚህ ማለት በእጃችሁ ሰፋ ማድረግም ትችላላችሁ ማለት ነው። ሶ ይህን ነገር አሁን እንዴት ሼር እናድርጋለን? ለሌላ ሰው መላክ እንችላለን? ነው ይችኛውን አሁን እኛ ያለንባትን ቦታ የምታመላክተው ወይም የምታሳየዋን አንዴ ጨና አድርገን ሼር ሚል ያመጣልናል ማለት ነው። እዚች ጋር እንደምታዩት ሼር የሚል አለ ማለት ነው። እዚህ ጋር እሱን አንዴ እጫነዋለሁ፣ ሼር እለዋለሁ። እሱን ሲጫነው እንደዚህ ያስመረጠኛል። በብሉቱዝ ነው፣ በዋትሳ በጂሜል በምንድን ነው እያለ ሌላ ሌላ ነገርም አለ። ስለዚህ አሁን እኔ በዋትሳፕ ልላክ፣ እናንተ በፈለጋችሁት በቴሌግራም በምን በምን ሊሆን ይችላል። በዋትሳፕ ስተ እኔ ልላክና ላሳያችሁ። ከዛ እዚህ ጋር ሁለተኛ ላይ ያለውን ክሊክ አደረግኩኝ፣ ሰንዳልኩኝ። ከዛ በኋላ መላክ ነው ማለት ነው። አሁን ምን አድርገዋል? ልከዋል ማለት ነው። ሌላም ጠቃሚ የሆኑ ቪዲዮ ሲንለቅ ወዲያው እናንተ ጋር እንዲደርስ ኤምቤ ሳብስክራይብ ማድረጋችሁን አትርሱ። ደውል ምልክቱን በመንካት ኦል በሏት። ለጓደኞቻችሁም እንዲጠቀሙ ሼር አድርጉላቸው። እወዳችኋለሁ።